የሞተ እንደሆነ ከዘካ ገንዘብ ላይ እዳው ሊከፈል ይችላል ወይ የሚል ነው። እዳ ያለበት ከዘካ እዳ ይከፍልለታል። በህይወት ካለ ይሄ በቁርኣን ተገልጿዋል። ከስምንት ዘካ ከሚገባቸው ሰዎች መካከል አንዱ ወልጋሪሚን እዳ የከበባቸውና መክፈል የተሳናቸው ሰዎች ለሚበሉትና ለሚጠጡት እንኳ ባያጡ ለእዳው መክፈያ ከዘካ ሰጪዎች ተቀብለው ለባለእዳው መክፈል ይችላሉ ነው። የሞተ ሰው ሳዳይ ያለበት እዚህ ላይ እብኑ ዓብዱልበር እና አቡ ዑበይድ አልቃስም እብኑ ሰላም፣ አይቻልም ቢኢጅማዕ ዑለማ በሚል ኢጅማዕ አድርገውታል። ምክንያቱም ይህ ሰው ከሞተ በኋላ። እንትን ብሏል፣ ወደዛኛው ዓለም ሂዷል እና ይሄን የአሕያዎችን እለቱን የሚቸገሩ ሰዎችን እንትን ማጣበብ የለበትም። ገንዘብ ካለው ከገንዘቡ ይከፈላል፣ አለልዛ ዘመዶቹ ይከፍላሉ እንጂ ከዛ ካላ አይከፈልም ይላሉ። ሌሎች ዑለማዎች ደግሞ አይደለም፣ ይሄም ሪም ነውና ና በህይወት ባይኖርም ሊከፈለለት ይችላል የሚል ራእይ ይሰጣሉ። ይሄኛው አስተሳሰብ ነው እንሻ አላህ አቅረብ ላ መሳልሒ ልዕባድ። ምክንያቱም አበዳሪው ሰውየው ሞቷል እና ገንዘብህ ማጣት አለበት አይባልም። ከዘካ ገንዘብ ላይ ሊከፈለው ይቻላል የሚል ነው። والله አለም ሌላው፣ እዳ ያለበት ሰው ሰደቃ መሰደቅ ይችላል ወይ? እዳ ያለበትና እዳውን ሳይከፍል በፊት ሰደቃ ለሰው የሚደረግ ኢህሳን ነው፣ ውለታ ነው። እሱ ደግሞ ኢህሳን ከመስራቱ በፊት ከኢሳአ ወይም ደግሞ ከክፋት መታረም ነው የሚጠበቅበትና ይችላል ወይ ነው ያ የሚሰድቀው ሰደቃ የደይኑን ቦታ የሚሸፍንለት ከሆነ ቅድሚያ ለእዳው መስጠት አለበት። ትናንሽ ነገሮች ከሆኑና የእዳው ባለቤት የማያጨናንቀው ከሆነ መሰደቅ ይችላል። በዚህ መልኩ ሊታይ ይችላል ማለት ነው። በማንም መልኩ አንድ ሙስሊም የሆነ ሰው እዳ ቢኖርበትም ባይኖርበትም ሰደቃ ከሀላል ከስቦ ለአላህ ብሎ እስከሰጠ ድረስ አላህ አጅር ይከፍለዋል። ራም ሐራም ነው ማለት አንችልም። ግን ቅድሚያ ለማን መስጠት አለበት? ኺላፉ አውላ ነው። ተገቢው ወዳውም ማስቀደም ነው፣ ተገቢ ወዳልሆነው ነገር ነው የሄደው ከማለት ውጭ ማለት ነው። ደይኑ ያለውን ነገር ሁሉ የሚያካትት ከሆነ ደግሞ እንዳውም መስጠት የለበትም የሚሉ ዑለማዎችም አሉ። በልሙሂም ሰደቃ ቢከፍል ችግር የለውም። ይህን ይመስላል ማለት ነው። ሌላው ለአርባ ዓመት ያህል ዘካ ሰጥቶ የማያውቅ ሰው ዘካ ለመስጠት ተውባ አድርጎ ወደ አላህ ከተመለሰ ምን ማድረግ አለበት የሚል ነው። የአርባ ዓመቱ ዘካ በሙሉ ይወጅብበታል፣ ሂሳብ አድርጎ ይከፍላል። ልክ እንደ ሰው እዳ ሁሉ የአላህ እዳም በአንገቱ ላይ ተንጠልጥሏልና

ነገሮች እስከሚግራሩለት ድረስ መጠበቅ አለበት በሚለው የቁርአን አንቀጽ መሰረት ጊዜ ይሰጠዋል እንጂ ዋጅቡ ከላው ላይ አይወድቅም። ምክንያቱም ለአርባ ዓመታት ያህል የደሃን ሐቅ በጫንቃው ላይ ተሸክሞ የተቀመጠ ነው ይሄ ሰውየና ማለት ነው። ከዛሊከ ማንኛውም የዲን እዳ ያለበት ሰላት ያልሰገደ የአርባ ዓመትን ሁሉ ቀዷ ማውጣት አለበት? ሆይ የለበትም? አይ ከሰገደ ከጀመረበት ሰዓት ነው የሚሉ አሉ። ላኪን የአላህ ዳይን ሊከፈል ይገባዋልና የአርባውን አመት በሙሉ መስገድ ይኖርበታል። በአንድ ቀን ስገድ ባይባልም በየቀኑ የቻለውን የቻለውን ያህል እየከፈለ ሙስሊም እስከሆነ ድረስ ለመጨረስ መሞከር ይኖርበታል። መጀመሪያውኑም አርባ አመታት ያህል የአላህን ሐቅ ዘንግቶ መኖሩ የእሱ ጥፋት ነውና

ብሎ ገልጿል። ስለዚህ ይህን እንደ ቀላል ነገር ነው አይገባም። ከዚህ በላይ ሰፋ ያለ መብራሪያ ለመስጠት ጊዜያችን በጣም አጭር ስለሆነ እዚህ ላይ አቆማለሁ። ወሰለ ላሁ ወሰለም ወባረከ አላ ነብይና ሙሐመድን ላ አሊህ ወሳቢህ